የኢትዮጵያ የእግር ኳስ ብሔራዊ ቡድን አምበል የሆነው አስቻለው ታመነ ከጨዋታ መልስ ባለቤቱ መንታ ልጆችን በመውለድ የሁለት ልጆች አባት ልታደርገው ችላለች። በጣም በሚገርም ሁኔታ አስቻለው ታመነ ከዚህ በፊት በ2006 ዓመተ ምህረት የኢትዮጵያ ብሔራዊ ቀንደኛ ደጋፊ እንደነበረ ጭምረም ኋላ ወደ አምበልነት በመምጣት ብሔራዊ ቡድንም መምራት ምን ያህል ሄልሙ ላይ ውጤታማ እንደነበረ ጭምረም ም ነው አስቻለው ታመነም በማስመልከትም ያው በግብጽ በነበራቸው ጨዋታ ዋሊያዎቹ ሁለት ለባዶ መረታታቸውን ተከትለው አንዳንድ የማይገቡ ነገሮች ፎቶ አስቻለው ታመነ ያ እኔን ለማሸማቀቅ የተከደበት ፎቶ ነው በማለትም ማንሳቱም የምታወስ ነው። አስቻለው ታመነ ከግብጽ መልስ ጅቡቲ ጋር በነበራቸው ጨዋታ ላይ በጣም በሚገርም ሁኔታ ስድስት ለአንድ ጅቡቲን ዋሊያዎቹ ማሸነፋቸው የምታወስ ነው። በዚህም ጨዋታ በርካቶች ደስ እንዳላቸው ጭምረም ነው። ከዛ መልስ በኋላ ነው ባለቤቱ ሜንታ ልጆችን በመውለድ የልጆች አባት ልታደርገው የቻለችው። በጣም አስደሳች መረጃን በማስመልከት ነው ለእናንተ ይችላቸው የመጣሁት። ሜኪነኝ አብሬያቸው ቆየሁት። ሰላም ቆዩልኝ።